እንኳን አደረሳችሁ። ወደ የልብ ወግ ሄድን። በጣም የውስጣችን የወጣ ነው። ከልጆችም ጋር እንደውም ያሰቡትን ሉ አውቅ ያለ የሚተላለፈውም ለባህል ቀን ቅዳሜ አንድ ሰዓት ላይ ይተላለፋል። ተከታተሉን። ድንጣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በአንድ ፍሎግ ተመልሰን መጥተናል። ዛሬ የልብ ወግ ኢንተርቪው ያለን እና ወደዛ ለመሄድ የባህል ልብስ እንከራያለን፣ የጉራጌ ልብስ እንከራያለን እና አብረን እንሂድ። ከዛ ከተከራየን በኋላ ወደ ኢንተርቪው ምናምን ምናምን እንዳለ ያለውን ብሎግ እናሳያችኋለን በቃ እሺ ኑ፣ አብራችሁም። ሰብስክራይብ አንቺ፣ ሰብስክራይብ አበይ። ሰብስክራይብ በይ ማርያምን። አንቺ ዝናብ እየመጣ ነው። ሰማያዊ ነው አይደል? አዎ ሰማያዊ በነጭ ሰማያዊ በነጭ ፏፏ ልብ ወግ የዩናይትድን ማሊያ ለብሳ ልዩነታችን ጉራ

እግዚአብሔር እኮ በዚህ ሰዓት ላይ ምሳ ብቻ ነበርን። ተማሪ ማራ ትላለች። በቃ ወገኖች፣ ወይን እንግዲህ ደረስን። ተወደዋል። ዛሬ ለዛሬ ነበር የፈለግን ሁለት መቶ ምናምን የነበረው ልብስ አምስት መቶ ምናምን ገብቷል። መግዛት አለብን ማለት ነው። ማርያምን ግን አሁን እኮ እንደሚያስጠላ ታውቂያለሽ መግዛቱ። የትኛው ከለር? ሁለቱንም ወይ መግዛት እግዚአብሔርም ቢጫውንም ነጩንም መግዛት አለብን። ኤኒዌይስ ቆንጂ ስላሳያችሁ ማርያምን በጣም ነው የምታምሪ ብል እግዚአብሔርን ይ ያለ ነው አጣና ታረዩላችሁ። እና ማኪያቶ ልንጠጣ እስኪ ያረፍ ብለን እናስብበት ብለን ውጭ አለን። ምክንያቱም ወጪው እየበዛ ነው። ወጪያችን በዛ። እናንተም ሰብስክራይብ አታረጉ አታዩ እስከመጨረሻው ችግር እኮ ችግር ሊያዝ ይችላል ብላለች እና ኤኒዌይስ ስንጠጣና በቃ እንሄዳለን። ያለው አማራጭ እሱ ነው። ምን ሊሆንልሽ ምን ሆኝልኝ ብሏል? እግዚአብሔረ ውራጌ ባኖ ኖሮ መሽረጥ አድርገን እናወጣው ነበር። ውራጌም ሆነን አምስት መቶም መወጡት አለ ልብስ ከባድ ነው ደግሞ መቶ ሀምሳ ብር መቶ ብር የነበረ ልብስ እኮ ነው አምስት መቶ ብር አገኘን መስገን አገኘን በአምስት መቶ ምናምን ብር ቢሆንም አግኝተናል። ወደ ቤት እየሄድን ነው። ባይ ባይ። አታወራም? ሰላም አትላቸውም? ምን ላውራ? ይኸው ያስተኩሱኛል። እነሱ መተኮስ ሲጠባቸው ልጆቼ ያስተኩሱኛሉ። ፕሮግራም አለ ሲታል የተኩስልኛል ልቸላበላቸዳቸአለላ የአምለሰት የመወዳት የማከብራት በጣም በጣም በጣም ወዳት እና የማከብራት አርቲስት አምለሰት ጋር ነው እንግዲህ የምንሄደው። የእሷ ፕሮግራሞች ናቸው። ይኸው ባህላችንን ወጋችንን ጠብቀል። አዎ ወይ እንግዲህ አሁን ወተናል፣ ከቤት የሚሄድን ነው ወይ እንግዲህ ወተናል። እንግዲህ መስቀልን አከባበር ልናይ ነው። አለባበሳችሁ እንዴት ነው? እምራል እንኳን አደረሳችሁ። ለማንኛውም እንኳን አደረሳችሁ፣ እንኳን ለዚህ ቀን አበቃችሁ። ጀምረናል፣ ወተናል፣ ጀምረናል። እንግዲህ ተከታተሉን፣ ሰብስክራይብ ያደረጋችሁ ማ ባይ ወደ የልብ ወግ ጋ ሄደን ነው የዛሬ ፕሮግራማችን እሱ ከጠዋት ከጧት ጀምሮ ያለውን ነገር አሳይተናችኋል። እንግዲህ ተከታተሉን። እንግዲህ ደርሰናል። እንግዲህ ልንገባ ነው። እሺ እንግዲህ እስካሁን ከቤት ጀምረን ማያ ፕሮግራም አለን ብለን የመጣ ነው የልብ ወግ ፕሮግራም የተዘጋጀበት ጣቢያ ስንደርስ፣ ግን ኮረኮሩን አንልም ምን አንልም፣ ግን በጣም የወስጣችን ያወጣ ነው ከልጆችም ጋር እንዲሁም ያሰቡትን ሉ አውቅ ያለ ቆንጆ ጊዜ አሳልፈናል። ይሄን በሚመስል ጉራጌያዊ ባህል ትክክለኛ መስቀል ሀገር ቤት ባልገባም ሀገር ቤት እንደገባው አድርገው ሰርተውን አስተናግረውናል። እናመሰግናለን፣ እንወዳቸዋለን። መልካም ጊዜ ይለምለም ይደክ ከዚህም በላይ ትልቅ ጣቢያ ሆኖ ለማየት ያብቃል። የሚተላለፈውም ለባህል ቀን ቅዳሜ አንድ ሰዓት ላይ ይተላለፋል። ተከታተሉን። እናመሰግናል። ባይ ባይ ባይ። እንግዲያው ከኢንተርቪው በሰላም ጨርሰናል። ከኢንተርቪው በኋላ ደግሞ የጉራጌ መስቀልን ባህል ምክንያት ማድረግ ደግሞ የጉራጌ ቤት መተናል፣ ሶራምባ መተናል። ሶራምባ ፕሮግራም ደግሞ ተከታተሉ። እናመሰግናለን።

እሺ እንግዲህ ፕሮግራማችን ዛሬ መስቀል ባህል ፕሮግራማችን ሰራንባ ነበር፣ ያሳልፉ በሚያምር ሁኔታ በጣም ደስ የሚል በጉራጌ ባህል ደግሞ እዚህ መተን አሳልፈናል። እናመሰግናለን፣ ወዳቸዋለን። ከልጆቼ እና ከወዳ ጓደኞቼ ጋር ነው እዚህ መተን ያሳልፍ ነው። ተከታታዮቻችን እናመሰግናለን። እንደዚህ የተለያየ የባህል ፕሮግራሞችን የቤተሰብ ጉዳዮችን እንግዲህ በኢትዮጵያችን ተከታተሉን። ይህንን ፕሮግራም በዚህ ዘግተነዋል። ላይክ፣ ሼር ማድረግ እንዳትረሱ፣ ሰብስክራይብ እያደረጋችሁ፣ በቲክቶክ ያላችሁ ጓደኞቼ በዩቲዩብም እንዳገኛችሁ እፈልጋለሁኝ። ጥሩ ጥሩ ነገር ይዘን እንቀርባለን። እናመሰግናለን። ቴንኪው ባይ።